ህይወት በፈተና የተሞላች አስቸጋሪ መድረክ ነች። ሰጥታ ትነሳለች፣ አስደስታ ታስከፋለች፣ አስለቅሳ ታስቃለች፣ ጥቂቱን አጥግባ ብዙሃኑን ታስርባለች። በዚህ ሁሉ መሃል ግን ተስፋ አለ። ያልደከመ፣ ያልሞተ፣ ያላረጀ፣ ያልቀጨጨ ወፍራም ተስፋ፣ እፍ ቢሉት የማይጠፋ ከዛሬ አሻግሮ ነገን የሚያበራ ተስፋ። ዘጠኝ ሰዓት ከሁለት ደቂቃ ከቃልቲ ሰማይ ስር የከሰዓቷ ፀሐይ ከረር ብላለች ያለወትሯቸው ከመናኸሪያ ግቢ ሊገናኙ ቀጠሮ ቀጥረው ከነበሩቱ ሁለቱ ቀድሞ ተገናኝተዋል የሌሎቹን መምጣት እየተጠባበቁ ከመናኸሪያው አንድ ጠርዝ ላይ የላይሎን ሸራ እንደለበሱ የተኳመቱ አንድ አዛውንት ቀልቧቸውን ስቧቸው ከረዥም ወግ በትካዜ ዶሏቸው ሰላም፣ እንደምን ሰነበታችሁልን? ውድና የተከበራችሁ የብሩህ ተስፋ ቤተሰቦች ከያላችሁበት ዓለም አጥናፍ ሰላም፣ ፍቅር፣ ስኬትና ጤናን እንዲሁም ከሁሉ በሚበልጠው የፈጣሪ ጥበቃና ምሕረት ይብዛላችሁ። መልካሙን ሁሉ ከእናንተ ጋር እንዲሆን በብዙ እንመኛለን። አሁን አሁን በምንኖርባት ምድር ላይ ጎልቶ የሚነገርና የሚታይ የሚታመንበትም የህይወት መልህቅ የተጣለበት መርህ መዘውተር ከጀመረ ብዙ ክረምቶች እያለፉ ነው። ብርቶች በብርታታቸው ብርቱ ሀገርን ይፈጥራሉ። ሀያሎችም በኃይላቸው ኃያል ትውልድን ይገነባሉ። ባለጸጎችም ጸጋቸው በሀገራቸውና በትውልዳቸው ይጸናል። ይህ አሁናዊ የምድራችን የማንነት ስሌት ነው። እንዳለመታደል ሆኖ አንዳንዶች ዋጋ የከፈሉበትን ዋጋ ሰጥቶ የሚያጸና ትውልድ ያጡና በጉብዝናቸው በሀያልነትና በወጣትነታቸው የደከሙበትን ነገን በመልካም የመኖር መሻታቸውን የትላንት ድካማቸው ዛሬ ማረፊያ ሲሆናቸው አይተን ልባችን ፍክት የምትለውን ያህል በትላንት ድካማቸው የተሻለ ዛሬን መኖር የሚጓጉና ያልሰመረላቸው ደቃቅ ነብሶች ብዛት ለቁጥር የሚታክት ነው። በተለያዩ ሰው ሰራሽና ተፈጥሯዊ ምክንያቶች ይሁን በሌላም ክፉ ገድ የህይወት ሰኔና ሰኞ የገጠማቸው በህይወት ውጣውረድና ፈተናዎችን መሻገር አቅም ያነሳቸው ሰንፈውም ይሁን ተሸንፈው ለአስከፊ ህይወት እጃቸውን የሰጡ የልበ ቅኖችን ምጽዋት ተስፋ ያደረጉ በየመጠለያው ከጎዳናው ከየጥጋ ጥጉ በላስቲክ ደሳሳ ጎጆ ቀልሶ የሚኖሩ የዕለት ጉርሳቸውን ፍለጋ ከደጀ ሰላሙ ከመጽዋቶች ደጅ ማልደው ደጅ የሚጠኑ መንዱባኖችን ማየት የዕለት ተዕለተ አብረን የምንኖረው የህይወታችን ሌላኛው ገጽ ነው። ባዩት ነገርም በትካዜ ቆዝመው የሚያወጉት ሁለቱ ወጣቶች የፀሐይዋን ነዳድ ልብ ያሉት አይመስልም። ሲጠብቋቸው የነበሩ ጓደኞቻቸው አፍታም ሳይቆዩ ከመናኸሪያው ደርሰው የወጣቶቹን ቀዝቃዛ ወጋ አቋርጧቸው፣ እኚህ ልበቅኖች ከልባቸው አዝነው ከእጃቸውም መጽውተው ጉዟቸውን ቀድሮ ለያዙት ፕሮግራም ወደ ዱከም አቀኑ። ከልበቅኗ እህታችን ቤት ስንደርስም ፀሐይዋ ደንገዝገዝ ብላለች። በውድዋር ይታየ የቤት የተደረገልን የእንኳን ደህና መጣችሁ ሞቅ ያለ አቀባበል ብርታት ሆኖን የደቂቃዎችን እረፍት ሳንሻ ወደ ተግባራችን ተሰማራን። በልበቅኖቹ በብሩህ ተስፋዎች ቤት ያለው አንድነትና ፍቅር ድካምን ያስረሳል። ምሽቱ ምናቸውም ያልሆነው ሆነው ልበቅኖቹ ከጨረቃዋ ጋር የሚፎካከሩ ይመስላል። ሽር ጉዱ ላይ ናቸው። ነገረይ መዳም እንዲያው ምንድን ነው እንደ ባዳ እንደ ርግ ሰው ርቆኛል ጥናዬ። የሪታዬ ግቢ ከላይ በጨረቃዋ ብርሃን ከታች ትላልቅ ድስቶችን ለማስማት በሚነደው እሳት ፍንትው ብላለች። የማገዶ እንጨት ፈለጣውን ፈርጣማዎቹ ትንሱና ፉአድ በበላይነት እየመሩት ነው። አንተ ዝግጅቱ ተጧጥፏል። እጅ የሚያስቆረጥም ማዕድ በማዘጋጀት የተካኑቱ የብሩህ ተስፋዎቹ ሼፎች አሙዬ፣ ህሉ፣ ማርቲ፣ ቃልዬ፣ ኤፎና ኪዱ ዝግጅቱን እየተቀባበሉት ነው። መኖር ይከብዳል። ፍቅር ቅኒ መቼም በብሩህ ተስፋዎች ቤት ሁሌም አንድ ጎልቶ የሚታይ ጉዳይ አለ። እሱም ፍቅራቸው ነው። አዎ ልበቅኖቹ በፍቅራቸው በአንድነታቸው፣ በመልካም ስብዕናቸውና በመልካምነታቸው ጎልተው ለዘመናት ታይተዋል፣ ይታያሉም። ልበቅኖቹ በማይጠገቡ ወጋቸው፣ ጥርስ በማያስገድኑ ጨዋታቸው፣ በቃልዬ አስረቅራቂ ድምፅ ምሽቱን ከጨረቃዋ ድምቀት ጋር ውብ አድርገውታል። ለመልካምነት የተጠሩ ነፍሶች እንዲህ ፍክት ብለው ፍቅር ለማጋራት እንዲሁም ለመጋራት ሲተጉ እንደማየት ምን ደስ የሚል ነገር አለ? ፉአዴ የድስጡን ኦፕሬሽን በብቃት እየተወጣው ነው። የቤታችን ልጆች ቅንጅት ፍጹም ልዩ ነበር! ጨረቃዋን ቀድመን ዝግጅታችንን አጠናቀቅንና ሁሉን አስተናግደን ወደ ማረፊያችን ስንገባ ከእኩለ ሌሊት ሲሶ ሰዓት አልፎ ነበር። ጠዋት ከማለዳው ከወፎቹ ዜማ ልቆ በተሰማው የማርትዬ የስልክ የድምፅ ጥሪ ተነቃቅተን ስናበቃ የጋሽ ገዜ በሌሊት በለሊት ከአዲስ አበባ ዱከም መክተም ደስታችንን የትየለሌ አድርጎት፣ ጋሽ ገዜ ስለመጣ ብሎም ስለ አዳራችን መልካምነት ፈጣሪያችንን አመስግነን ቁርሳችንን ከተቃመስን በኋላ ወደ ማዕድ ዝግጅታችን ተመለስን። የሪታዬና የትንሱ ቅንነትና ትጋት ፈጹም ልዩ መሆን ቀናችንን ገና ከማለዳው አስውቦታል።

ለብዙዎችን የሚሆኑ ቅድመ ዝግጅቶችን አጠናቀን የምንሸክፈውን ሸክፈን ከረፋዱ ስድስት ሰዓት ሲል ጉዟችንን ማዕድ ወደምናጋራበት ምናጋራበት ስፍራ ቀናን። ድጋፍ በጽኑ የሚሹ ነፍሶችን ለነደርስ ልበቅኖቹ በልበቅንነት ያዘጋጁትን ማዕድ ለማጋራት ከቦታው ስንደርስ በትናንሽ የሰው መኖሪያ በማይመስል የላሜራና የቆርቆሮ መጠለያዎች በላስቲክ ሸራ ስር የተጠለሉ የብዙ አቅመ ደካማ አዛውንቶች፣ ከየጥጋጥጉ የተጠለሉ እናቶችና ሕጻናት በብዙ የተግሏሉ ነፍሶች መኖርን ያልኖሩ ለመከራ የተጣሉ መንዱባኖችን ከልባችን ፍቅርና ተስፋን ከያዝነው ማዕድ አጋርተን በብዙ ደስ ያላቸው ምስኪኖች የደፈረሱ ሳቆችን ተጋርተን ዓሥራ አራተኛውን የማዕድ ማጋራት ፕሮግራማችንን አጠናቀናል። ውድና የተከበራችሁ የብሩህ ተስፋ ቤተሰቦች በመልካምነትና በቅንነት ሳትሰለችው ወገን ለሚሹ ወገን በመሆን ይህ ፕሮግራም እንዲሳካ በተለያየ መልኩ ድጋፍ ላደረጋችሁልን ሁሉ ከልብ እናመሰግናለን። በዚህኛው መሰናዷችን ማዕድ ያጋራ ናቸውን መንዱባኖች ምስል ልብ የሚነካ በመሆኑ ከማጋራት ተቆጥበናል። በሰብአዊነትና በልበ ቅንነት ሁሌም ከወገናችን ጎን አብረነን፣ ሰላማችሁ ይብዛለን። ከአካል መቀራረብ ይልቅ የልብ መቀራረብ ይበልጣል። ብሩህ ተስፋ የመልካሞች